የተከበራችሁ ለዚህ ለተቀደሰ ዓላማ ለተበረከው ለመካፈል የተገኛችሁ ሁሉም ተሳታፊዎች፣ የተከበሩ ከእኛ ጋራ ሁሌ ለሰላም የሚታገሉ የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር እና አባላቶቻቸው እንዲሁም የተከበራችሁ ሴቶችም ወንዶችም ወጣቶችም ምናያቸው ማናያቸው እዚህ ደስታ ላይ የተገኛችሁ ሁላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ዛሬ እችኑ ብዬ አላህን አመስግኜ ቢያበቃ ይበቃኛል። ከሱማሌ ክልልና ከአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤቶች ጋር ስናደርግ የነበረ ውጣውረድና በቆራጥነት ወደዚህ ዓላማ እንድንደርስ እንዲሁም በመልካም በሁለቱም ክልል መንግስታት ፕሬዝዳንቶችና መንግስታት ትብብር ይህል እርቅ ልናመጣ የታገልነው በመሀል ላይ የተሰማን ድንጋጤ፣ ይኸው ዛሬ ያ ሁሉ ጠፍቶ ያ ሁሉ አመድ ባልቶ አመድ ሆኖ ደስታ በምናወራ መልክ ሳይሆን በምናየው መልክ ይህን ስናጎናጽፍ ዛሬ ለአንድ ወገን ውርቀት፣ ለአንድ ወገን ውድመት፣ ለሸይጣን ወገን ማለቴ ነው። የትኛው ወገን እንዳትሉ ለሸይጣኖችና ለሸይጣን ወገኖች ውድመት፣ ውርቀት እንዲሁም ለዓለም ሰላም የሚፈልጉት፣ ሰላም ላይ ለሚሰሩት፣ ሰላም የሚወዱት፣ ፍቅር፣ አንድነት፣ ልማት፣ እድገት ለሚወዱት ወገን ሁሉ ሙስሊምም ሆነ ሙስሊም ያልሆነ የድል ቀን እንደሆነ ይታያል። ይህን ድል በማየታችን ያበቃንን አላህ እጥፍ ድርብ ምስጋናው ይገባ። ረመዳን ራሱን የቻለ ኢፍጣር ሲደረግ ትልቅ ትልቅ ትልቅ ተዋብ እንዳለው አጠቃቂ አልነበረም። የዛሬ ደሞ የዛሬ እጥፍ

ሐሙስና ሰኞ የባራ ስራዎች አላህ ዘንድ ይሄዱና የጀነት በሮች ይከፈታሉ ሁሉም ወንጀሎች ይቅር ብያለሁ ይልና አላህ ሁሉም ጀነት ይገባሉ ሁለት ሰዎች ይስቀሩ እነማን የተጣሉ ሰዎች እስከምታረቁ አልታረቃቸውምና የነሱ መዝገብ ወደ ኋላ ይቀመጥ ይላል አሉ አላህ ሱብሓነሁ ወተዓላ ያ መዝገብ ዛሬ ከዛ ተነስቶ ሁለቱም ህዝቦቻችን ከልብ ስለታረቁ እነሱም እኛም ኢንሻ አላሁ ተዓላ ጀነት እንደገባን ለብሳችን እንቆጥራለን ማለት ነው። ኢንሻ አላሁ ተዓላ። ስለዚህ ለዚህ ምክንያት የሆኑት የሰላም ሚኒስትር መስሪያ ቤትን አመራሮችን ሰራተኞችን ለዚህ ምክንያት የሆኑትን ሐጂ ሙስጠፋ የሶማሌ ክልል ብሔራዊ ክልል መንግስታት ለዚህ ምክንያት የሆኑትን የአፋር ክልል ብሔራዊ ክልል ፕሬዚዳንት እኔ ስም አልጠራሁኝም እንግዲህ ቅድም ስለተለዋወጡ ርክብ ክብሲ አልቅ ነው ስም ጠራ ብዬ ነው በዚህ ያለፍኩትና። ስለዚህ ሁሉንም እስኪ አንደ የምስጋናቸውን አላህ ዘንድ እንድደርስ እናንተ አመስግኑልኝ። እስኪ ስለዚህ እንሻአላሁ ተዓላ ተላ አላህ ይቀበለን፣ አላህ ይቀበላችሁ። በጣም ደስ ብሎናል። ረመዳን የጾምን ነገር ብኖር ዛሬ ነው። እዚህ ብቻ ላይ አናበቃም። እኛ በዚህ ደረጃ ይህንን ደስታ ስንካፈል ወንድሞቻችን ወገኖቻችን ዳሞ ሜዳ ላይ ተንሰራፈው ያሉትንም መርሳት የለብንም። እንሻ አላሁ ፕሮግራም ይዘን ወደ እነሱም ሄደን ከእነሱም ጋር እንደምናፈጥር በዚህ አጋጣሚ ነግራችሁ ወዳለሁ። እንሻ አላሁ ተዓላ ስለዚህ ሁላችንም ፕሮግራማችን ይዘን እዛም እንሄዳለን። ከነሱም ጋር እናፍጥራለን። ከነሱ ጋር ከመፍጠራችን በፊት ግን ቅድም ጥሪ ደርሶናል ከሀጂ አዋል አርባ ከአፋር ክልል ብሔራዊ ክልል ፕሬዚዳንት። ያንን ጥሪ አክብረን ሁላችንም እንድንሄድ በዚሁ አጋጣሚ ያደራራ ማለት ወዳለሁ። አመሰግናለሁ። አሰላሙ አለይኩም ወረህመቱላ በረካቱ